ጤና ይስጥልኝ! ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አርዕስተ ዜና እናልፋለን። ሰሞኑን በወረኢሉ ከተማ በአንድ ግለሰብ ላይ የተፈጸመውን ኢሰብአዊ ድርጊት በተመለከተ የአማራ ፋኖ ብሔራዊ ኃይል ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ጠይቋል። የአማራ ፋኖ ብሔራዊ ኃይል በበኩሉም ሁሉም የበኩሉን ግፊት እንዲያደርግና የአማራ ፋኖ ብሔራዊ ኃይልም አስፈላጊውን ድጋፍ እንደሚያደርግ አስታውቋል። ከዚህ በኋላ ቅዘናም አማራ እየተባልን አንቀጥልም። ቀጣይም ምናልባት ከመካከላችን አንዳችን ልታጡን ትችላላችሁ። ከመጋፈጥ ወደኋላ አልን አንልም ሲሉ የተከበሩ ዮሐንስ ቧያሌው በፍርድ ቤት በነበረቸው ችሎት ላይ ተናግረዋል። ሁሉንም በዝርዝር እንመለከታቸዋለን። ወደ ቀዳሚው መረጃ ስናልፍ ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት ሊያደርግ ይገባል ሲል የአማራ ፋኖ ብሔራዊ ኃይል ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል በጥሪውም ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማን የሚፈጸም በየትኛውም ቦታ ይደረግ፣ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊትን ፈጽሞ ያወግዛል ሲል በመግለጫው ጠቅሷል። ይሆን እንጂ መሰል ድርጅቶችን በእጅ ዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖን መዋቅር እየከሰሱ ይገኛሉ። ዓለም አቀፍ የጦር ህግን አክብሮ የማረካቸውን የጠላት ሰራዊት አባላት ካቸውን የጠላት ሰራዊት አባላት እንኳ በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብዓዊነት በተላበሰ መንገድ የሚታገለው ሰራዊታችንን የማይገልጽ መንገድና መዋቅራችን የማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረገባዊ ግብራችንን ጠንቅቆ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 የፋኖን የሁሉና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮች አረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረብ የሰውን አካል በመቆራረጥ በአስቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል። ከሰሞኑም በአማራ ክልል እየፈጸማቸው ያሉ ድርጊቶች በቅርቡ በአርሲና መካከል ቡለን ከተፈጠመው ጅምላ ፍጅት የቀጠለ ያገዛዙ ስልት ነው። ለአብነትም በምዕራብ ጎጃም ሰከላ ወረዳ ንጹሃንን በመረሸንና ምላሳቸውን በመቁረጥ ግንቦት 9 2016 ዓ.ም ተመረተ በሰሜን ሸዋ በረከት ወረዳ መጠብላ ከተማ አድዬ አክሊለ የተባለች ግለሰብን በቡድን አስገድዶ ከደፈረ በኋላ ጡቷንና እጆቿን ቆራርጠው ባሰቃቂ ሁኔታ በመግደል አረመኔያዊነቱን አሳይቷል ሲል የአማራ ፋኖ ብሔራዊ ኃይል ከሷል በመሆኑም መላው ኢትዮጵያ ህዝብና ዓለም አቀፍ ማህበረሰቡ አብይ አህመድና ተላላኪዎቹ እየፈጸሙ ያሉትን አሰቃቂ ድርጊት እንዲወግዙና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችን እናረጋግጣለን ሲል ጥሪውን አስተላልፏል። ህልውናችን፣ በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ። ውድ ቤተሰቦቻችን፣ ከዚህ በመቀጠል ወደ ሌላኛው ዜና የምናልፍ ሲሆን ተከበሩ ዮሐንስ ባያሌው ህዳር 16 2018 ዓ.ም በፌደራል ከፍተኛ ቤት ልደታ ምድብ ችሎት ተከሳሾች በቀረቡበት ወቅት የቂሊንጦ ማረሚያ ቤትንና የግቢውን ጥበቃና ደህንነት ኃላፊ ኢንጂነር ድሪባ ሰንበታን ሰንበታን በተመለከተ ካቀረቧቸው አቤቱታዎች መካከልም የምናስደምጣቸው ይሆናል። ከበሩ አቶ ዮሐንስ ባያለው በበኩላቸው ክቡር ዳኞች ልታዳምጡን ይገባል። መስማት ካልቻላችሁ ግን ከዚህ በኋላ በህይወታችን ጉዳይ ኃላፊነት የምትወስዱ እናንተ ናችሁ ሲሉም ጥያቄያቸውን ጠይቀዋል። ዳኛውም ጥያቄዎቻችሁን በጽሁፍ መልኩ አቅርቡ ሲል ለሰጧቸውም ምላሽ ትንሿንችን ስሙን። ይህ እናንተ ሌላውን መንግስት እንደሚያደርገውም እናውቃለን፣ ሲሉም ተናግረዋል። ከዚ በፊት የተፈቀደው መብታችን ሳይነካ ተፈጻሚ ሁን ብላችሁ ትእዛዝና አለፍ ብላችሁም ምክር ጭምር መስጠታችሁ እየታወቀ ነገር ግን እስካሁን አንድም ትእዛዝ ተፈጻሚ አልሆነም፣ ሲሉም አዩታቸውን አቅርበዋል። ኢንጂነር ድሪባ ሰንበታ ብትከሱ ምን ታመጣላችሁ ከላይ እስከታች ያለነው እኛንን ያሉትም ያሉትንም ተግብረውታል ሲሉም አቤቱታቸውን አቅርበዋል። ቤተሰብ ጥየቃ የለም። ቤተሰቦቻችንም ቢመጡም ምግብ እንደ ውሻ ጥለውልን እንዲመለሱ ነው የሚደረጉት ያሉ ሲሆን ግፍና መከራ፣ ወከባ፣ ስድብ፣ ማስፈራራት በእኛ ላይ ብቻ ሳይሆን በቤተሰቦቻችን ላይ ጭምር እንደቀጠለ ነው ሲሉም ተደምጠዋል። አቶ ዮሐንስም ይህ በእንዲህ እንዳለ ከዚህ በኋላ ዘና ማማራ እየተባልን አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችን ልታጡን ትችላላችሁ። ከመጋፈጥ ወደ ኋላ አንልም ሲሉም ማስጠንቃቸውን ቀጥለዋል። አትክልትና ፍራፍሬ እንዳይገባ ከልክለዋል። እኛ ኦርቶዶክሶች ነን። የአርባ ቀን ጾም እንጾማለን። ከጤናም አንጻር ቀለል ቀለል ያለ ምግብ አትክልት ፍራፍሬ እንጠቀማለን። በሙዙ ውስጥ ሲም ካርድ ተገኘ ይሉናል። እኛ ምናገባን አገባን፣ ይህ የኛ ስራ አይደለም ሲሆን ፌዴራል ፖሊስ በኢንጂነር ዲሪቫ ላይ የወንጀል ፍሬ ነገሩን እንዲያጣራ ፍርድ ቤቱ ትእዛዝ ሰጥቶ የነበረ ሲሆን፣ ፖሊስ ግን እስካሁን አንድ ምርመራ እንዳላደረገም አረጋግጠዋል። የአቃቢ ህግም ይህን እንዴት ያየዋል የአማራ ህዝብ የአቃቢ ህግና የመንግስት አይደለምን የታጠቁ ሽፍቶች ናቸው እየጠበቁን ያሉት እንድንገደል ነው እንድንገደል እንደተፈረደብን ነው የምንቆጥረው ካሁን በኋላ ዳኝነት ካላገኘን ቤተሰቦቻችን እየተሰደቡ አማራነት እየተዋረደ አንቀጥልም ከዚህ ሰውዬ አውጡን ይህ ሰውዬ ይብቃን ሲሉም ምሬታቸውን በፍርድ ቤቱ አስቀምጠዋል